በሎስ አንጀለስ ከተማ ውስጥ አራት ሌቦች ባንክ ለመዝረፍ ሰዎችን አግተዋል። ሁለቱ ባንኩ ውስጥ ሲሆኑ ሁለቱ ሌቦች ደግሞ ከውጭ ሆነው ከፖሊስ ኃይል ጋር በጠመንጃ እየተታኮሱ ነው። የስዋት ቡድን በቦታው ይደርሳል። ብራያን እና ጂም የተባሉ የፖሊስ ኦፊሰሮች ሁለት ተጨማሪ ኃይል አስከትለው በባንኩ ህንፃ አናት ላይ ከሄሊኮፕተር በመውረድ ሳይታዩ በዝግታ ወደ ውስጥ ይገባሉ። ሌሎች የስዋት አባላት ከሌላ ህንፃ ላይ ሆነው ስናይፐር በመደቀን ነገሮችን ይከታተሉ ጀመር። በዚህ ሰዓት አንደኛው ሌባ ከቦታው ለማምለጥ ሲሞክር በስናይፐር ይመታል። ሌላኛውም እንዲሁ በሌሎች የፖሊስ ኃይሎች በመመታቱ ሁለቱም ሌቦች ይገደላሉ። ውስጥ የነበሩት ሌሎቹ ሁለት ሌቦች መፍራት ይጀምራሉ። ቫልስኪስ የተባለው የፖሊስ ቡድኑ ዋና አዛዥ ከሌቦቹ ጋር መደራደር እንደጀመረና እነ ብሪያንን ወደ እርምጃ እንዳይገቡ ትእዛዝ ቢያስተላልፍላቸውም ብሪያን የተባለው የፖሊስ አዛዥ ትእዛዙን ችላ በማለት አንደኛውን ሌባ በያዘው ጠመንጃ በታጋቿ ሴት ትከሻ ጥይቱን በማሳለፍ ሌባውን መጥቶ ይጥለዋል። ጂም ደግሞ ሌላኛውን ሌባ ይገለዋል። ወዲያውም አምቡላንስ ተጠርቶ ሴቲቱ ሕክምና እንድታገኝ ይደረጋል። በኋላም ካፕቴን ፉለር የተባለው የቡርኑ ዋና መሪ በብሪያንና በጂም ተግባር በመበሳጨቱ ብሪያንን ከቡርኑ ስራውን ለቆ እንዲወጣ ያደርገዋል። ለጂምም ብሪያን ከቡርኑ እንዲወጣ የሚተባበር ከሆነ ሌላ እድል እንደሚሰጠውም ያሳውቀዋል። ጂምም መልበሻ ክፍል ውስጥ ብሪያን ያደረገው ተግባር ግዴለሽ መሆኑንና በእርሱ ጥፋት ምክንያት ስራውን ለመልቀ ቅ ፍቃደኛ ለመሆኑን ሲነግረው ብሪያን በብስጭት ጂምን ገፍትሮ ከግርግዳ ጋር ያጋጫዋል። ከዚያም ስራውን ለቆ ይሄዳል። ከስድስት ወር በኋላም ጂም በሚሰራበት የፖሊስ መስሪያ ቤት ሳርጅን ሆንዶ የተባለ የፖሊስ ዋና አዛዥ ጠመንጃውን እንዲያስተካክልለት ለጂም ይሰጠውና ሆንዶ አሁን ያለው የስዋት ቡድን ብዙ ስሞታና ትችት እየቀረበበት ስለሆነ አዲስ የስዋት ቡድን መመስረት አለበት የሚል ትእዛዝ ከላይ እንደመጣለት ለቫለስኬዝ ያስረዳዋል። ቫለስኬዝም ቲጄና ማይክል የተባሉትን የ የፖሊስ ኦፊሰሮች አዲስ በሚመሰረተው የስዋት ቡድን እንዲያቀላቅላቸው ሀሳብ ያቀርብለታል። ሆንዶም በሀሳቡ በመስማማት ሌሎች ሶስት የፖሊስ ኦፊሰሮችንም እንደሚፈልግ ጭምር ይነግረዋል። ጂም ሆንዶ የሰጠው መሳሪያ ላይ ባደረገው ማስተካከያ ሳርጅን ሆንዶ እንደተደሰተ ይነግረዋል። ሆንዶ የፖሊስ ኦፊሰሮችን ወደ ልምምድ ሜዳ ይዟቸው ይወጣል። ቲጄ ሳርጅን ሆንዶን በተኩስ ልምምድ ያሸንፈውና ሆንዶም ጂም ቲጄን በኢላማ ተኩስ ቢወዳደሩ ያሸንፈዋል ብሎ 200 ዶላ ችን ይመድባል። ሁለቱ ኦፊሰሮች ሲወዳደሩ ሆንዶ እንደ ጠበቀውም ጂም በሚያስገርም ብቃት ቲጄን በኢላማ ተኩስ በልጦ ይገኛል። በሌላ ትዕይንት አሌክስ የተባለው የፈረንሳይ ጋንግስተር ወደ ከተማዋ ይገባል። ወደ አጎቱ ጋር በመሄድ ለልደቱ ሊጠይቀው እንደመጣ በመንገድ ሰርፕራይዝ ያደርጓል። ከዚያም እራት ከበሉ በኋላ አሌክስ አጎቱን ከቤተሰቡ ሀብት ላይ ሲዘርፍ እንደኖረ በመንገድ ሳይታሰብ አንገቱን ወቅቶ ይገለዋል። ወዲያውም ከቦታው በመኪና በመሳፈር ይሰወራል። በመንገድ ላይም በትራፊክ የትራፊክ ፖሊሶች እንዲቆም ይደረግና አሌክስ የሚያሽከረክረው ያጎቱ መኪና ላይ አስቀድሞ የእስር ትእዛዝ እንደወጣበትና ለጥያቄ ከፖሊሶች ጋር ወደ ጣቢያ አብሯቸው እንዲሄድ ይደረጋል። በሌላ ትዕይንት ጂም ሆንዶ የተቀሩትን የቡድን አባላት ሲመለመል ሹፌሩ ሆኖ እንዲያገለግለው ያደርግና ዴክ ወደተባለው ተባለው ፖሊስ ኦፊሰር ያቀናሉ። ዴክን ያገኙት ሌባ እያባረረ ነበር። ሆንዶና ጂምም አብረውት በመሮጥ ሌባውን ከያዙት በኋላ ሆንዶ አዲስ በሚመሰርተው የስዋት ቡድን ውስጥ አባል ሆኖ እንዲቀ ላቀል ለዴክ ጥያቄ ያቀርብለታል። በቀጣይም ሆንዶና ጂም ክሪስ ወደ ተባለችና ወንጀለኞችን በመደብደብ የምትታወቀው እንዲሁም የስዋት ቲም አባል ለመሆን የሚያስችል የአካል ብቃት የነበራት ሴት የፖሊስ ኦፊሰር ጋር በመሄድ ቡድናቸውን እንድትቀላቀል ሀሳብ ያቀርቡላታል። ስራቸውን ሲጨርሱም ጂም ከመኪናው እየወረደ ለምን ቀኑ ሙሉ ሲያዞረው እንደሚውል ሆንዶን ይጠይቀዋል። ሆንዶም የቡድኑ አባል እንዲሆን ለጂም ሀሳብ ቢያቀርብለትም ካፕቴን ፉለር ጉዳዩን እንደማይቀበለው ይነግረዋል። ሆንዶም ነገሩን ለካፕቴን ፉለር ሲያሳውቀው ጂምና ክሪስን ወደ ቡድኑ ማቀላቀል አላስፈላጊ እንደሆነና ማንኛውም አይነት ስህተት ከሁለቱ ኦፊሰሮች ከተገኘ ሆንዶን ጨምሮ ሁሉንም ከስራቸው እንደሚያባርራቸው ያስተነቅቀዋል። ሆንዶም በስዋት ቡድኑ እንደሚተማመንና ግዳጃቸውን በብቃት መወጣት እንደሚችሉ ይነግረዋል። ሆንዶም በሚቀጥለው ቀናት ቡድኑን በአልሞ መተኮስና በሌሎች የአካል ብቃት እንቅስቃሴዎች ልምምድ ሲያሰራቸው ከኋላ በኋላ በስተመጨረሻም የቡድኑ የመጨረሻ የፈተና ቀን ይደርሳል። ፈተናውን በአንድ አውሮፕላን ውስጥ ያሉትን ታጋቾች ከአጋቾች በስተቀር ማንም ላይ ጉዳት ሳያደርሱ በስምንት ደቂቃዎች ውስጥ ችግሩን በቁጥጥር ስር ማዋል ነበር። ጂም ከአውሮፕላኑ አናት ላይ በመውጣት ክሪስት ቀድማ እንድትገባ ሀሳብ ያቀርብና ክሪስቲና ይህን ስታደርግ እነርሱ በአውሮፕላኑ ውስጥ በድብቅ የተጠመዱ አላርሞችን በማክሸፍ ድምፅ ሳያሰሙ ወደ ውስጥ በመግባት ሁሉንም አጋቾች በያዙት አርቴፊሻል ሽጉጥ መጥተው በመጣል ፈተናቸውን በሶስት ደቂቃዎች ብቻ በስኬት ማጠናቀቅ ቻሉ። ማታ ላይ ደስታቸውን ሲያከብሩ ከቆዩ በኋላ ቡርኑ ሲበተን ጂምና ክሪስ አንድ ላይ በመሆን ጂም ወደሚወደው መጠጥ ቤት በመሄድ ተቀምጠው ሳለ የጂም የቀድሞ ጓደኛ ብራያን ሳይታሰብ በመምጣት ጂምን አላስፈላጊ ንግግሮች ይናገረዋል። ጂምም በነገሩ ደስ ስላላለው ቦታውን ለቆ ከክሪስ ጋር ይሄዳል። ብራያንም በመበሳጨት የጂምና የራሱን የድሮ ፎቶ የያዘ የፎቶ ማስቀመጫ በእጁ በመምታት መስታወቱን ይሰብረዋል። አሌክስ በእስር አለ ጠበቃውን ቢያናግርም ምንም ልትረዳው እንደማትችል ትነግረዋለች። አሌክስም በባስ ውስጥ ተደርጎ ወደ ሌላ እስር ቤት እንዲዘዋወር ትዕዛዝ ይሰጣል። አሌክስ ሰራ ወንጀለኛ እንዳልሆነና የአሌክስን ትክክለኛ ማንነት እነሆንዶ ስለተረዱ አሌክስ ይጓዝበት የነበረውን ባስ ሄዶ በማስቆም አሌክስን ለመያዝ ይስማማሉ። አሌክስ ወደ ሌላ እስር ቤት እየተዘዋወረ ባለበት ወቅት የፖሊስ ልብስ የለበሱ ቡድኖች መኪናውን በማስቆም አሽከርካሪውንና ጠባቂዎቹን በሽጉጥ መጥተው በመግደል አሌክስን ለማስመለስ ሲሞክሩ በድንገት የነሆንዶ ቡድን በቦታው ደርሶ ከብዙ ተኩስ ልውውጥ በኋላ አሌክስን ከእንደገና በቁጥጥራቸው ስር ያውሉታል። አሌክስን በዓለም አቀፍ ደረጃ የሚፈለግ ህገ ወጥ ገዳይና የጦር መሳሪያ አዘዋዋሪ ቡድን አባል እንደሆነ በዜናዎች ይሰራጭ ጀመር። አሌክስን በፖሊስ ተይዞ ሲሄድ በካሜራ እይታ ውስጥ በመግባት እርሱን ከእስር ቤት ለሚያስመልጠው ማንኛውም ሰው መቶ ሚሊዮን ዶላሮችን እንደሚሰጥ ይናገራል። ይህ ነገር በየዜና አውታሮች ሲሰራጭ በሎስ አንጀለስ ያሉ ወንጀለኛ የጋንግ ቡድኖች ነገሩ ቀልባቸውን ይስበዋል። በነገሩ የተደናገጡት የነ ሆንዳ ቡድን አሌክስን በሄሊኮፕተር ለማዘዋወር ቢያቅዱም በድንገት ሄሊኮፕተሩ በስናይፐር በመመታቱ መሬት ላይ ወድቆ ይከሰከሳል። እነ ሆንዳም አሌክስን ወደ ውስጥ ይዘውት በመግባት በፖሊስ በታጀበ መኪና ያስወጡታል። በድንገትም በመንገዳቸው ላይ አስፓልት የሚሻገር አዛውንት መስሎ ባላሰቡበት ሁኔታ አንድ ሰው ተኩስ ይከፍትባቸዋል። በመኪናዎቹ ላይም ቦምብ ይወረወርባቸው ጀመር። ጥቃቱን ያደረሱት የጋንግ አባላት መኪናውን ሲከፍቱት ግን ውስጡ አሻንጉሊት ብቻ ነበር ያገኙት። እነ ሆንዳ ግን በሌላ ቦታ አድርገው አሌክስን እያስወጡት ነበር። ጥቂት ከተጓዙ በኋላ አሌክስ ብዙ ገንዘብ እንደሚሰጣቸውና እንዲለቁት ቢያግባባቸውም ሊሰሙት ፍቃደኛ አልነበሩም። በድንገት ግን ቲጄ መኪናውን አቁሞ በራሱ ቡድን አባላት ላይ ጠመንጃ ይደቅንባቸዋል። ማይክልም ቲጄን ሊያግባባው ሲሞክር ብሪያን ሳይታሰብ በቦታው ይከሰትና ማይክልን በሽጉጥ መጥቶ በመጣል ይህን ነገር ያቀደው እሱ እንደሆነ ለጂም እየነገረው ጂምን ከመሪው ጋር በካቴና አስሮት ቲጄ እና ብራያን አሌክስን ይዘውት በአቅራቢያቸው ወደሚገኘው የምድር ውስጥ ባቡር መተላለፊያ በመግባት ይሰወራሉ። ከደቂቃዎች በኋላም የስዋት ቡድኑ በመምጣት ቲጄን ከታሰረበት ይፈቱታል። ማይክልንም ወደ ታል እንዲወሰድ ያደርጋሉ። ሆንዶና ቲጄ እነ ብራያንን ተከትሏቸው ሲሄዱ ቅርብ ጊዜ የተነሳው ባቡር ወደሚቀጥለው ስቴሽን እንዳልደረሰ ስለተረዱ በእግር በመጓዝ ነገሩን ለማጣራት ወደ መተላለፊያው ይገባሉ። በቦታው ሲደርሱ ባቡሩ በመተላለፊያ ውስጥ ቆሞ ያገኙታል። በውስጡም አንድ ሰው በድንጋጤ ውስጥ ሆኖ ያገኛሉ። እርሱም እነቲጄ የገቡበትን ቱቦ ይጠቁማቸውና ሆንዳና ጂም ወደዚያ ትቦ መሰል መተላለፊያ ዘልቀው ይገባሉ። ጥቂት ከተጓዙ በኋላ ብሪያን አጥምዶት የነበረውን ቦምብ እነ ሆንዶ ያገኙትና ጂም በጥንቃቄ ያከሽፈዋል። እነ ብሪያን ከቦታው መጨረሻ ላይ ሲወጡ መዝጊያውን በነቲጄ ላይ ቆልፎባቸው ይሄዳሉ። እነ ሆንዶም በቦታው ሲደርሱ ይዘውት በነበረው ቦምብ በቀላሉ የተዘጋውን ብረት በር አጋይተው በመክፈት ከመተላለፊያው ትበው ይወጣሉ። ካፕቴን ፉለር የራሱን ሌላ ሰዎች እንዳሰማራና ክትትላቸውን እንዲያቆሙ ለነ ጂም ቢነግራቸውም ትዕዛዙን ችላ በማለት በመኪና ውስጥ መጓዛቸውን ይቀጥላሉ። ከአቅራቢያቸው የአየር ማረፊያ የተነሳች አንድ አውሮፕላን ስትበርም ጂም ይመለከታል። እነ ብሪያን አሌክስን ይዘው ለማምለጥ እየሞከሩ መሆኑን ተረድተው አውሮፕላኗን ሲከታተሏት አንድ ድልድይ ስር ታርፋለች። ይህም እስካሁን ድረስ እየተከታተላችሁት ከሆነ ላይክ በማድረግ ለሌሎችም እንዲዳረስ ያደርጉ ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ ቤተሰብ ይሁኑ። በቦታውም እነ ሆንዶ መኪናቸውን እያሽከረከሩ በመምጣት የአውሮፕላኑን ተሽከርካሪ ጎማ በሽጉት ተኩሰው ይጥሉታል። ከብዙ ተኩስ ልውውጥ በኋላ ዴክ አሌክስን አሯሩጦ ይዘዋል። ብሪያን ደግሞ ከድልድዩ በመዝለል ወደ ታች ይወርዳል። ጂምም ተከትሎ ይሄዳል። ቲጄ ባደረገው ነገር እንደተጸጸተ ለሆንዶ ይነግረውና ጠመንጃውን አውጥቶ ራሱን ያጠፋል። ጂምም ብራያንን ተከትሎ ከአንድ ባቡር ጣቢያ ስር ይይዘውና ብዙ ከተፋለሙ በኋላ በስተመጨረሻም ጭንቅላቱን በመምታት ይገለዋል። ጂምም ከቡድኑ ጋር ይቀላቀላል። ካፕቴን ፉለርም የስዋት ቡድኑ በሰራው ተግባር እንደ ኮራና አሁንም ቢሆን አሌክስ ወደ እስር ቤት በጥንቃቄ መዘዋወር እንዳለበት ይነግራቸዋል። አሌክስም ወደ ከፍተኛ ጥበቃ እስር ቤት እንዲዘዋወር ይደረጋል። አሁንም ቢሆን የነሆንዶ ቡድን አሌክስን ካዘዋወሩት በኋላ በመኪናቸው ሲመለሱ የስርቆቶ ወንጀል በከተማይቱ እንደተፈጸመ መረጃው ይደርሳቸውና ምንም እንኳን ቢደክማቸውም ቀጣይ ሚሽናቸውን በስኬት ለመተግበር ወደ ቦታው ይጓዛሉ።